ለምን ደሞ አይሰሙ? ኡኡል ልጄን ይዘህ ነው የምትሄደው። ያቺ ከይሴ እናት እናቴን አሁንም አይናገሯት። ብዙ በእናቴ ነው የሚያሳብቡት። የአንተና ለእኔ ብዙ ተፈታተነችኝ፣ ብዙ መከራ አሳየችኝ ቅጠል እንደ እናት ውኘ ለቅ የሚያሳጣት አታጥም በሚል የሆነ ነገር በሆነ ሰዓት እናት የሆነ ነገር በሆነ ሰዓት እናት ወደ ቤቶቼ ነኝ። አንገቴን አስደፋች። ያንተ እናት ቤት አይደለች እንዴ? ባለቤትህ ነች፣ ባለቤትህ ነች እኮ። ለምንድን ነው የሚደብቋት? እኔ ምን ደበቅኳት? ደበቅካት፣ አንተ ወሰድካት። ባለፈውም እናቴ ስትመጣ ያልሆነ ቃል ተናግሮ አባረሯት። አሁንም እናቴ ነች። ይሄ ሁሉ የእናትህ እጅ ነው ያለበት። በቃ እናቴ እዚህ ላይ እርሶ በሌሉበት መጣ፣ ወሰደች። ምንም አታውቅም የዋነች አሀ እኛ እኛ እኛ ስንሆን ብልጥ ነው። የእኔ እናት ነች አሉ ይዛት ሄደችው። አሁንም እኔ እናቴን ይዣ ትመጣለሁ። በእናቴ ፊት እኔ እንዲነግሩኝ ይፈልጋለሁ። ሲቀጥል ደግሞ እናቴን ያልሆነ ቃል ማናችሁም እንድትናገሯትም አልፈልግም። ሁል ጊዜ የእኔ እናት ስትሆን በደለኛ ነች፣ ሁል ጊዜ እኔ ቤቱን ሰብሬ ነው ይዤ የምጠፋው። ሰላም ሰላም፣ ቤተሰብ እንደት ናችሁ? እኔ ደህና ነኝ። ማለት ወደ እናንተ ድጋሚ ማለት እንደዚህ በሚደብር ነገር እንደዚህ የሆነ ደብሮኛ ደብሮኝ ወደ እናንተ መጥቼ እንትም ማለት አልፈልግም ነበር፣ ግን በጣም ማለት ባለቤት ያደረገችው ነገር በጣም የሚደብር ነገር ነው። ማለት አላቅም ትዳር በእንደዚህ አይነት መልኩ እንዴት እንደሚመራ ግራ ነው የሚገባኝ ና። ቪዲዮ ላይ የሰራችሁን ነገር አይቼ በጣም ነው የተበሳጨሁት። ማለት እንዴት በዚህ ልክ እንዴት የሆነ ችግር እንኳን ተፈጥሮ ቢሆን እንዴት ነው ገመናችን እናውጣ ኦፊሻል የሆነ በቃ ካሜራ ደቀና የሆነ ነገር አድርጋ ምናምን እንደዚህ አይነት ነገር የምታደርገው ምን ማለት ነው? ማለት በቃ የሆነ ችግር እንኳን ቢፈጠር የሆነ ነገር እንኳን ቢፈጠር ምንድን ነው ማለት መወያየት አይቀድምም ወይ መነጋገር አይቀድምም ወይ? ምንድነው መታ ሚዲያ ላይ እንደዚህ እንደዚህ እንትን አደረገኝ ምናምን ብላ እንትን እምታረገ ከዚህ ቀደምም አይታችኋል እንግዲህ ኖርማሊ እህቴ ነች ዘመር ነች ቤተሰብ ነች እያልኳት አይደለችም ብላ እኔን በተለያየ ሰዎች ስታስፈትነኝ ኢቭን ከዛ አልፎ ተርፎ ልጅቷ ብር ተከፍሎኝ ነው ምናምን ብላ ከነገረቻ በኋላ ነው ያመነችኝና ትዳር ምንድን ነው ትዳር መተማመን አይደለም እንዴ ማለት ትዳር መተማመን ከሌለው ምንድን ነው ጥቅሙ የቱ ጋር ነው ትዳርስ እንዴት እኔ በሌላ ሴት ጠርጥራ እንደዚህ እንደዚህ አደረገኝ ብላ ከዛ አልፎ ተርፎ ደግሞ እኔን አለማመኗ ብቻ አይደለም። እንዴት ነው የኔን ስልክ ጠልፋ እንደዚህ አይነት ወሬ አወራ ብላ ኦፊሻሊ እናንተ ጋር መታ እንደዚህ አይነት ወሬ የምታወራው። እኔ አሁንም ቤተሰብ እናንተ እንድታቁ ስለምፈልግ የሆነ የተፈጠረውን ነገር እንድትረዱኝ ይፈልጋለሁ። ሲጀምር እኔ እንኳን እንዲህ ባለችበት እንደዚህ ወልዳ የሆነ አራስ ሆና ባለችበት ሰዓት እንኳን እሷ ላይ ቺት ላደረግ አይደለም። እኔ የትም እዛ ብቻንም ስኖር እሷ እርጉዝ ይያለችም በቃ ፍቅሩ ይበልጣል፣ መተማመን ይበልጣል። እንደዚህ አይነት አመለካከትም ስለሌለኝ ራሴን ጠብቄ የምኖር ሰው ነኝ። እሷ ግን ቺታ አረገብኝ ከሌላ ሰው ጋር ብላ እናንተ ጋር መታወረት፣ እኔ ግን ግልጹን እንድታቁ ፈልጋለሁ። አዎ ወልዳ ተኝታ ቤት ቁጭ ብላለች። ነይ ቤት ግቢ ስንላት ቤት እየገባች አይደለም፣ ከናቷ ጋር ነች። እናቴም በቃ ማትመጣ ከሆነ ተው በቃ እንደው ማንጨቃጨቅ ምናም በላይ ዝም ብለን ነበረ። ቤት ውስጥ እንግዲህ ላጤ የሆናችሁ የምታውቁ ሰዎች ይደብራቸዋል። ቤቱ ስትሆኑ የሆነ ነገር ስታረጉ ምናምን ቤቱ ተበላሽቶ ተዝረክርኮ ነበረ። ቤቱ ሞቅ ሞቅ እንድታደርገው ያክስቴ ልጅ ነበረች። እሷ ነው መጥቼ ነይ እስኪ ቤቱን ቡና ፍይበት፣ ሞቅ ሞቅ አርጊበት፣ ብቻ ደብሮኛል፣ ለምን አትመጪም ማንም የለም እና ቤቱን እቃ እንድታጸዳልኝ፣ ልብሶች እንድታጥብልኝ፣ ቤቱን እንድታስተካክል ነበር የጠሯት። እሷ ግን ያንን ነገር እንዲ እንዲ ተባለ ብላ የሆነ ነገር እናንተ ጋር መታ ለመናገር ቸኮለች እንጂ እኔ ጋር እንኳን ደውላ ምንድነው እኔ ባሌለውበት ምንድነው የምትሰራው ብላ ብጠይቀኝስ? ማለት ትዳር ምንድነው ማውራት አይደለም እንዴ? ዋናው መተማመን አይደለም እንዴ? በጣም ነው ያፈርኩባት። ማለት በጣም ነው ያዘንኩባት። እንዴት እንደዚህ አይነት ነገር ታደርጋለች? እንዴት እኔ ላይ ስ ቺት ያደርጋል ብላ እሷ ታስባለች። እኔ ምን ቺት ላድርግ ብላ ስንት እንትን ብዬ ራሴን ሰውሬ የሆነ ማድረግ የሚፈልገውን ነገር አላረግም እንዴ ግን። እኔ ትዳሬን ማከበር ሰው ነኝ፣ ለትዳሬ ታማኝ ሆንኩ ሰው ነኝ። የሆነ እናንተ ጋር መጥቼ እንዲህ እንዲህ ነኝ ብዬ ስለ ራሴም ኤክስፕሌን ማድረግ አይጠበቅብኝም። ግን እሷ ከዚህ በፊት የሰራችሁን ስህተት አሁንም በድጋሚ እንዴት ትሰራለች? ለምንድነው እንደሆነ ደውላ እኔንም አታሰው። በጣም ደብሮኝ ተሰምቶ ነው እናንተ ጋር የመጣሁትና አላቅም ብቻ እኔ ከፈለጋችሁ አስፈላጊ ከሆነ ልጅቷን ይዣት ልመጣ እችላለሁ። ምን እንዴት፣ በእንደዚህ አይነት እንትን እኔን ትጠረጥረኛለች? አዎ ደብሮኝ ቤት ብቻዬንም ብያለሁ እ ብቻዬን ካልመጣሽ ብያታለሁ። ግን ያልኳት ያክስቴ ልጅ ነው በቃ ቤቱን እንድታስተካክል ቤቱን እንድታጸዳ ልብሶቼ እንድታጠብ ቤቱን ሞቅ ሞቅ እንድታረጋግን። ደብሮኝ ነበር። እንደምታውቁት ብቻዬን ነው እያሳለፍኩ ያሉት ቤታችን ውስጥ። እሷ መጥቼ ላስረዳት ስሞከር አይ እኔ እናቴ ጋር ነው መሆኑን እምፈልገው። እሺ አልኩኝ። ማዘርጋም በቃ እንድትመጣ አልፈለጉም። አቀ ካልፈለጉን ምን ላድርግ? ያ ክስቴል ሊጣርቻት ነ እንዲ እንዲ እንዲ ባልኩኝ ምክንያት እየፈለገች እንደዚህ አይነት ወሬ መታ እናንተ ጋር በጣም ነው ያስደበረኝ። ተዳር ባይዘው መተማመን ነው፣ አላቅም። እንግዲህ ተዳር ይዛችሁ በተለያየ ቦታ ተለያይታችሁ የምትኖሩ ሰዎች ትኖራላችሁ። ተዳር ትልቁ ነገር የሆነ ያ ሰው በሌለበት ሌላ ሰው መሆን አይደለም፣ መተማመን ነው አይደል? ሰው ደግሞ የለም ብለን አይደለም የሆነ ነገር ተዳር ትልቁ ነገር መተማመን ሲኖር ነው። መተማመን የሌለበት ተዳር ደግሞ በጣም ነው የሚያስጠላው። እና እናንተ ጋር እንደዛ ኦፊሻሊ መታ ቪዲዮ መስራቷ በጣም አናዳኛለች ና አላቅም፣ ለምን እንደዛ እንዳለች እውነቱንም እንድታውቅ ስለምፈልግ ቤተሰብ እናንተ ባላችሁበት ቀጥታ እናንተን ይዤ የሚሄደው ለዛ ነው። እሷ ጋር እንሄዳለን። ምን እንደምትለኝ ደግሞ አብረን እንሰማለን። እና እውነቱን እንድታቁልኝ እፈልጋለሁ። ብቻ አብራችሁኝ ቤተሰብ። ደርሰናል፣ እንግዲህ እስኪ አይዘቦይ በጣም አላቅም። ፀሐዩ ይለያል ዛሬ በጣም ማለት ወሩም ሊሆን ይችላል። በጣም ከባድ ፀሐይ ነው ያለው። ደርሰናል እንግዲህ እስኪ ቤታቸውም ደርሰና ቤቶች ማዘር እኔ ዛሬም ለጭቅጭ እ በአራት ሰውነቷ እኔም በጊዜው መምጣት ነው እየጠበቁ ያሉት ሻሆን እኔ ማለት ምን ማለት ነው? ሲጀምር ማዘር እኔ እርሶን አከብሮታለሁ። እኔ እርሱ የማንን ልጅ ነው የማመጣው? ያው ማ እኔ ቤቱን ሰብሬ ነው የምጠፋው? እንደዚህ አይነት ደግሞ እንትን ስታይላ መጣችሁ ቤት እንሂድ ስላት እምቢ አላለችም። እንዴ እኔ ከቤት ስመጣ ከቤት አጣሁት ልጄን። እና እንደሚጠይቁኝ እኔ ቤት ነው፣ እርሶ ቤት እኮ እርሶ ቤት አይደል? አንድ ቀን ምን ማለት ነው? እኔ ማዘር እኔ አከብሮታለሁ። አልቻለችም አልተቋቋመችም ገና በሶስት ሳምንት። የማያዳምጡኝ ምን ላዳምጥ? የልብህን ሰርተው መጥፋቷን እኮ ነው። አሁን ከርሶ እኮ ነው እየሰማ ያለ ምንም ምንም፣ ከኔ ሰምተህ አታውቅም። ከኔ አልሰማህም ከራሱ ገና ደግሞ እኔ እኮ ጨራሽ ሚዲያ ላይ እሷ ተናግራኛለች ብዬ ነው። እንደዚህ ባል የሆነ ነገር አደረገብኝ። እዛው ምስጥርህን እንዳያስከውም ጨርስ። እኔ ማቀው ነገር የለም

አሁን የሚያሳዩኝ ከሆነ ደብቋ ከሆነ አሳዩኝ። ገብቼ ልጅ አሁን የሚያሳዩኝ ከሆነ ያሳዩኝ። አሁን የሚያስገቡኝ ከሆነ ያስገቡኝ። ሲጀምር መጀመሪያ እኛ ጋር እንድትታረስም ፍላጎት አልነበሩም። አሁን የሚያስገቡኝ እኔ እያከበድኩት ነው። አይቻልም። አይ የእኔ ባለቤት አይደለች። እንደ ለምንድን ነው የሚደብቋት? እኔ ምን ደበቅኳት? ደበቅካት፣ አንተ ወሰድካት። ባለፈውም እናቴ ስትመጣ ያልሆነ ቃል ተናግሮ አባረሯት። አሁንም እናቴ ነች። ይኸው ሁሉ የእናትህ እጅ ነው ያለበት። በቃ እናቴ እዚ ቤት እርሶ በሌሉበት መታ ወሰደቻት። ሁለታችሁም ልትሆኑ ትችላላችሁ። እኔ ምን አውቃለሁ? እንግዲህ ፍረዱኝ። ሁሉ ጊዜ እየመጡ በእናቴ ላይ ነው ሰበብ የሚያደርጉት። ለእኔ ጨለማ ነው። እኔ ማዘር አሁንም እርሶን እኔ አልናገርም። ባለፈውም እናቴ እንደዚያ ሲያጣጥሎ

ጭራሽ ልጄን ይዘህት ነው የምትሄደው? ያል ቺካ አይሴ እናት እኮ ወስዳል ልትሆን እሺ፣ እናቴን አይናገሯት። ብዙ ተፈታተነችኝ። አሁንም በእናቴ ነው የሚያሳብቡት። ብዙ ተፈታተነችኝ፣ ብዙ መከራ አሳየችኝ። ነገር በሆነ ሰዓት እናት የሆነ ነገር አንገተን አስደፋችኝ ያንተ እናት ምን ምን ያላረገች ሰው ሁሉ ለምንድነው ግን እንደራሱ የማያየው ማያየው ምን ያላረገች ይሄ ነገር እናቴ አጥፍታ እግራ እግራችሁ ስር ወድቀ ይቀርታ መጠየቃችሁ ታረጉኛላችሁ እኔ አሁንም ከእርሶ ጋር አልከራከርም እጄ ዋ አሁን እናቴ ጋር የእኔ እናት ነች ይዛት ሄደችሁ አሁንም አንተም እሷም እጅ ሊኖርባችሁ እኔ እናቴን ይዣት እመጣለሁ በእናቴ ፊት እኔ እንዲነግሩኝ እፈልጋለሁ ሲቀጥል ደግሞ እናቴን ያልሆነ ቃል ማናችሁም እንድትናገሯትም አልፈልግም። አግባብ አይደለም። እናንተ ከሆነ የመጨረሻ ነው። እኔ ለማንኛውም እናቴን ይዣት እመጣለሁ ልጅ በደለኛ ነች። ሁል ጊዜ እንግዲህ ቤተሰብ ምን ያህል ቤታቸው እንኳን እጂ ለባል ክብር እንኳን ይላቸውም ምን ያህል እንዴት አድርገው እንደሚያበሩኝ፣ ከዛ እና እንግዲህ እኔ እንደዛ ተበድያለሁ። እንደዛ እውነቱን ለማውጣት ስመጣ ይኸው ባለቤት የለችም ልጅም የለም። እንግዲህ ብለው እንዴት አድርገው እንዳበሩኝ፣ ከዛ በኋላ በእናቴ ነው እንትን። እኔ ግን እውነቱን እንድታውቁ ስለምፈልግ እናቴንም ይጃት መጣለሁ። በቃ አንድ የበደለች አይደል እንዴ? ሁሌ ለምንድን ነው እንትን ነው የምትል? ሁል ጊዜ አንድ አይነት የሆኑ ሰዎች ምንድን ነው አይሻሻሉም? ምን እንደ አንድ ሙሉ፣ እናትም ልጅም ተመሳሳይ አመለካከት ይኖራቸዋል እንዴ? እኔ ምን ቀን ነው እንትን ያልኩት?